ሰላም ጤና ይስጥልን፣ ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ገላችንን መታጠብ ያለብን ጠዋት ወይስ ማታ? ገላችንን መታጠብ ያለብን ጠዋት ነው ወይስ ማታ የሚለው ጉዳይ አከራካሪ ነው። ብዙዎች ጠዋት እንቅልፍ የተጫጫነውን ሰውነታቸውን ለማነቃቃት ሰውነታቸውን ይታጠባሉ። ቢያንስ ለአሥር ደቂቃ መታጠብ አካልን እንደሚያነቃቃ የሚያምኑ ጥቂት አይደሉም። ቀናቸውን ሻወር ወስደው መጀመሪያ ከፈለጉ ሰዎች በተቃራኒው ያሉት ደግሞ የቀን ድካምን ለማስወገድ ማታ ሰውነታቸውን የሚታጠቡ ናቸው። ቆንጆ እንቅልፍ ለመተኛት፣ በድካም የዛለ አካልን ዘና ለማድረግ ምሽት ላይ ሰውነታቸውን ይታጠባሉ። ለመሆኑ በጉዳዩ ላይ ሳይንስ ምን ይላል? ለጤናስ የሚጠቅመው ጠዋት መታጠብ ነው ማታ? ሰውነትን መታጠብ አቧራ፣ ላብና ሌላም ከቆዳችን ያስወግዳል። ቀኑን ሙሉ ሰውነታችን አቧራን ጨምሮ ለተለያዩ በካይ ነገሮች ይጋለጣል። ከመኝታ በፊት ሰውነታችን ካልታጠብን እነዚህ ሁሉ በካዮች ወደ አልጋችን ይዘን እንገባለን። በቆዳችን ላይ አንድ ስኩዌር ሴንቲሜትር ወስደን በማጉያ መነጸር ብንመለከተው ከ10 ሺህ እስከ 1 ሚሊዮን ባክተሪያዎች እናገኛለን። ላብ ከሚያመነጨው የሰውነት ክፍል ቅባት በማግኘት ሕይወታቸውን ይገፋሉ። ጠረን ያለው ከሰውነት የሚመነጭ ላብ ሳይሆን እንደ ስታፍሎክስ ያሉ ባክተሪያዎች ሲከማቹ የሚፈጠሩት ሽታ ነው። ይህንን እውነታ ከግምት በማስገባት ምሽት ላይ ሰውነትን መታጠብ ጥሩ አማራጭ ቢመስልም ነገሩ ያን ያህል ቀላል አይደለም። በዩኒቨርሲቲ ኦፍ ሊስተር ማይክሮባዮሎጂስት የሆኑት ፕሮሞሩዝ ፍሬስቶን ማታ ሰውነታችን ታጥበን ስንተኛ አካላችን እንደታደሰ ቢሰማንም ሌሊት ላይ ያልበናል ይላሉ። ቀዝቃዛ አየር ቢኖርም እንኳ ሰው ከሰውነት ላብ መመንጨቱን አይቀርም። ከሰውነት ከሚወጣ ወደ አምሳ ሺህ የሚጠጋ የቆዳ ህዋስ ጋር ላብ ሲደባለቅ ለባክተሪያዎቹ ሁኔታ ይፈጥራል ምቹ ሁኔታ ይፈጥራል። በቆዳ ላይ ያለው ባክቴሪያ ሊመገበው የሚችለው ይህንን ነው። ስለዚህ ማታ ሻወር ወስደን ብንተኛ ጠዋት ስንነሳ አልቦን ነው የምንነቃው ይላሉ ባለሙያው። ምሽት ላይ መታጠብ ጠቀሜታ የሚጎላው አንሶላችን አዘውትረን የምናጥበው ከሆነ ነው። ባክቴሪያ አንሶላ፣ አልጋ ልብስና የትራስ ልብስ ላይ ለሳምንታት መኖር ይችላሉ። የትራስ ልብስ ላይ ፈንጋይን የመሰሉ ነፍሳት ለዘለግ ላለ ጊዜ መቆየት ይችላሉ። ብዙሀን በእነዚህ ነፍሳት ጉዳይ ላይ ይደርስባቸው ይችላል። ሆኖም ግን 76 የሚሆኑ ብርቱ 76 ፐርሰንት የሚሆኑ ብርቱ የአስም ህመም ያለባቸው ሰዎች የፈንጋ ያላርጂ አለባቸው። አስፔጌርልስ ፋሚጋቱስ የተባለው የፈንግስ አይነት በተለይም የሳምባ ነቀርሳና ከማጤስ ከማጢስ ጋር የተያዙ በሽታን ያለባቸው ሰዎች ለሳምባ ህመም ያጋልጣል። በዩኒቨርሲቲ ኦፍ ሁሉ በሚያስተምሩት ሆይል ዌልክስን ክስን እንደሚሉት አዞትሮ ምሽት ላይ ሰውነትን ከመታጠብ ይልቅ አንሶላን ንጹህ ማድረግ የተሻለ ጠቀሜታ አለው። ማታ ሰውነታችን ታጥበን አንሶላችን አንድ ወር የምንተኛበት ከሆነ ባክቴሪያ መሰብሰቡ አይቀርም ይላሉ። የፖል አለርጂ ያለባቸው ሰዎች አንሶላቸው የማያጥቡ ከሆነ ህመማቸው ያባብሳል። ቆሻሻ ልብስ ለብሶ መተኛትም የቆዳ ኢንፌክሽን ያስከትላል። ማታ ሰውነታቸውን የሚታጠቡ ሰዎች የተሻለ እንቅልፍ እንደሚያገኙ ይናገራሉ። አስራ ሶስት ጥናቶች ላይ የተደረጉ ዳሳሳ እንደሚያሳየውም ለአስር ደቂቃ ሻወር መውሰድ በተሎ ለመተኛት ይረዳል። ሰውነትን አሙቆ ከዚያም ማቀዝቀዝ የእንቅልፍ ሰዓት መድረሱን ለሰውነት መልእክት ማስተላለፊያ መንገድ ነው። በዩኒቨርሲቲ ኦፍ ሊስተር ማይክሮባዮሎጂስት የሆኑት ፕሪምሮዝ ፍሪስቶን ጠዋት መታጠብ የተሻለ ነው ብለው ያምናሉ። ጠዋት ሻወር በመውሰድ ሌሊት ላይ ከሰውነት የወጣውን ላብና ጥቃቅን ባክቴሪያዎች ያስወግዳል። ቀኑን በጥሩ መንፈስ ለመጀመር ጠዋት ሰውነትን መታጠብ ይረዳል። በዩኒቨርሲቲ ኦፍ ሁሉ የሚያስተምሩት ሄል ዌልክስን በበኩላቸው በቀን አንድ ጊዜ ብቻ ሰውነታችን የምንታጠብ ከሆነ ጠዋትን ብንታጠብ ማታን ብንታጠብ ለውጥ አይኖረውም ይላሉ። ጠዋት ወይም ማታ ሻወር መውሰድ ከጤና ጋር በተያያዙ የጎላ ልዩነት የለውም። ቀኑን ተነቃክቶ መጀመር ይሻላል ወይስ ምሽት ላይ ድካምን በሻወር አራግፎ መተኛት የሚለውን መምረጥ ይቻላል። በየቀኑ ሰውነትን መታጠብ ንጽህናን፣ ጤናን ለመጠበቅ ሁነኛ መንገድ ነው። የምንሰራው ስራ ይወስነዋል። ለምሳሌ አርሶ አደር ምሽት ላይ መታጠብ ሊመርጥ ይችላል። ዋናው ነገር የሰውነትን ጤና መጠበቅ ነው ሲሉም ባለሙያው ያስረዳሉ።